የኔ ፍቅር ለልደቴ የገዛልኝ ስጦታስ ባለፈው ያሳየሽኝን ቀይ መኪና ታስታውሻለሽ ወይኔ የኔ ፍቅር ያ መኪና ነው የገዛልኝ! በጣም አመሰግናለሁ እሺ አይ ከዛ መኪና ጋር የሚመሳሰል ጥፍር ቀለም ነው የገዛሁልሽ እሺ ተማሪ ዮሴፍ የአሜሪካው ፕሬዝዳንት ማን ነው? አላቀም ቲቸር። ትምህርትክ ላይ በደንብ ማተኮር አለብክ። እሺ ቲቸር። ቴዲን ታውቀዋለ? አላቀውም። ማን ነው ሚስትክ? ላይ በደንብ ማተኮር አለብክ። እሺ ቲቸር ይኸው እኛ እዚህ ቁጭ ብለን የአብረን የተማርነው ልጅ ሀብታም ሆን አይደል? እኔ እኮ ሀብታም መሆን አቅቶኝ አይደለም፣ ልጆቻችን ለምን በውርስ ምክንያት ይገዳደላሉ ብዬ ነው እንጂ። አባዬ በሕልሜ ኮ ፖሊስ ጣቢያ ያደርኩኝ፣ እስኪ ፍታልኝ። አንተ መታወቂያ ሳትይዝ ማንተኛ አለ። ስማ ማሪ ትናንትና በጣም ሰከደ ነበር እንዴ? አዋ መስከረ ብቻ በጣም ነበር እንጂ ሰከርሽው። ግን አረበሽኩማ? አልረበሽም ግን፣ ለሻይ ጣድኖን ውሃ እንዳያርብለሽ ያማሰልሽው ነበር። እሺ ተማሪዎች የሆነ ጥያቄ ልጠይቃችሁ። የባስ ሹፌር ናችሁ እንበል ስምንት ሰው ተሳፈረ፣ ሁለት ሰው ደግሞ ወረደ። ከዛ ሁለት ሰው ተሳፍሮ አንድ ሰው ወረደ። በመጨረሻም ሶስት ሰው ተሳፍሮ ሁለት ሰው ወረደ። የሹፌሩ ዕድሜ ስንት ነው? ቲቸር ዝመት እንዳትባል፣ ድብድብ መጫወት ጀመርክ እንዴ?